በአሜሪካ የስለላ ተቋም ሲአይኤ ታሪክ እንደ ሰላዩ አልድሪች አሜስ አሜሪካንን ዋጋ ያስከፈለ ሰው ቢፈልግ አይገኝም። ከሩሲያ በተከፈለው ከፍተኛ ገንዘብ እጅግ በርካታ ባልደረቦቹን ለጠላት በማጋለጥ ለሞት አሳልፎ ሰጥቷል። አልድሪች ለገንዘብ ሲል የሀገሩን ሚስጥር ሸጧል። በርካታ ባልደረቦቹን ደረቦቹን ለሞት አሳልፎ ሰጥቷል። ለዛሬም የሩሲያ ሰላዮች ለአሜሪካ እንዲሰሩ የመመልመል ኃላፊነት የተሰጠው የሲአይኤው ሰላይ አልድሪች አሜስ በተቃራኒው እንዴት በሩሲያ ተማሎ ለኬጂቢ መስራት እንደጀመረና የመጨረሻ ህይወቱን በተመለከተ እናጋራችኋለን። አብራችሁን ቆዩ። ና አሜስ እንደ አውሮፓ አቆጣጠር ከ1983 እስ 1985 በዋሽንግተን የሚገኘው የሶቪየት የጸረ መረጃ ቅርንጫፍ ቢሮ ኃላፊ ነበር። በዚህ ቢሮ የአልድሪች አሜስ ዋና ኃላፊነት የነበረው ከሩሲያዎች መረጃ መሰብሰብና የሩሲያ የስለላ መኮንኖችን እንዱም ሌሎች ባለስልጣናትን ለአሜሪካ እንዲሰሩ ማግባባትና በገንዘብ ማማለል እንዲሁም መመልመል ነበር። ሆኖም ግን ተቃራኒ ሆነ። ሩሲያውያኑ ባለሥልጣናት አሜስን በገንዘባቸው አሸነፉትና እሱ ራሱ ለሩሲያ እንዲሠራ አሳመኑት። 1984 ላይ አሜስ ዋሽንግተን በሚገኘው የሶቪየት ኤምባሲ ውስጥ ለአሜሪካ የሚሰሩ ሰላዮችን በድብቅ እንዲመለምል ፍቃድ ቢሰጠውም በተቃራኒው የአሜሪካን ሚስጥሮች ለሩሲያውያኑ ይዘረግፍላቸው ጀመር። አልድሪች አሜስ የሲአይኤ ወኪል ቢሆንም ለሩሲያ በመስራት በሩሲያ የሚገኙ የአሜሪካ ሰላዮችን በማጋለጥ ባስከተሉ አደጋ የአሜሪካና የምዕራባውያን ሀገሮች የስለላ ወኪሎች እንዲገደሉ ምክንያት ሆኗል። ከ1985 ድርጊቱ እስከታወቀበት 1994 ድረስ አልድሪች አሜስ የሚያውቀውን እያንዳንዱን ለአሜሪካ የሚሠራ የስለላ ወኪል ስም ለሩሲያ አሳልፎ ሰጥቷል። ከዚህ በፊት በታሪክ እንደነበሩት እንደ ሌሎች ድርብ ሰላዮች አልድሪች አሜስ በሪዮት ዓለም ልዩነት ወይም በተለየ ፍልስፍና ሳይሆን ከሩሲያ በቀረበለት ረብጣ ዶላር ተገፋፍቶ ሀገሩንም ባልደረቦቹንም ካደ። አሜስ እንደ ሀገር አሜሪካን በሰው ህይወትም በንብረትም እጅግ ውድ ዋጋ ሊያስከፍሉ የሚችሉ ከመቶ በላይ ሚስጢራዊ መረጃዎችን ለሩሲያ አሳልፎ ሰጥቷል። በዚህም ለሲአይኤ እና ለሌሎች ምዕራባውያን ሀገራት የስለላ አገልግሎቶች የሚሰሩ ከ30 በላይ እጅግ ቁልፍ ሰላዮች እንዲገደሉ ምክንያት ሆኗል። አልድሪች አሜስ ለመጀመሪያ ጊዜ ሚስጥሮችን ለሩሲያ አሳልፎ የሰጠው በዋሽንግተን በሚገኘው የሩሲያ ኤምባሲ ሰራተኞች የነበሩ ግን ደግሞ ለዩናይትድ ስቴትስ ይሰሩ የነበሩ ሁለት የሩሲያ የስለላ ተቋም ኬጂቢ ድርብ ወኪሎችን ማንነት ለሩሲያ በማጋለጥ ነበር። እነዚህ ለአሜሪካ የሚሰሩ የሩሲያ ሰላዮች ባልጠረጠሩት ሁኔታ ከሌሎች አስር ሩሲያውያን ከዳተኞች ጋር በሩሲያ መንግስት እንዲገደሉ ሆኑ። እንደ አውሮፓ አቆጣጠር ከ1986 እስከ 1991 ባለው ጊዜ ውስጥ በሲአይኤ የተመለመሉና በዋሽንግተን ይሰሩ የነበሩ ሶስት ሰላዮች የገቡበት ጠፋ። በኋላ ላይ ለእነዚህ ሰዎች ሞት ምክንያት ከአልድሬች ቻሜስ ውጪ ማንም ሊሆን እንደማይችል የሲአይኤ ኃላፊዎች ይናገራሉ። እንደ አውሮፓ አቆጣጠር በ1991 ከሶቪየት ህብረት መፈራረስ በፊት ለሲአይኤ በሩሲያ ስለፈጸማቸው እጅግ የተራቀቁ ሚስጥራዊ ሥራዎች አሜስ ለሩሲያውያን ባለስልጣናት ሁሉንም መረጃ ቀረበ። አሜሪካ ከሞስኮ የጠፈር ተቋም ጋር በተገናኙ የምታከናውናቸውን የፋይበር ኦፕቲክ መገናኛ ዘዴዎችን በተመለከተ ዝርዝር መረጃዎችን ለሩሲያ ሰጥቷል። በሩሲያ የሚገኙ አህጉር አቋራጭ ሚሳይሎችና የኒኩለር ጦር መሣሪያዎችን ብዛት ለመቁጠር አሜሪካ ስለምትጠቀምበት ዘመናዊ ቴክኖሎጂ መሳሪያ አሜስ ለሩሲያ ባለስልጣናት ሰብስቦ በዝርዝር አብራርቶላቸዋል። በዚህ ጊዜ ሁሉ አልድሪች አሜስ በሥራ አፈጻጸሙ የአለቆቹ ግምገማ ሪፖርት እንደሚያሳየው ሰውየው ከማንም የላቀ የመሆን ስሜት አለው። ምንም እንኳን ሥራውን በትክክል እየሠራ የነበረ ቢሆንም የአልኮል ሱሰኝነት፣ ዝርክርክነት፣ የእሱ ኃላፊነት ስለሆነ ጉዳይ ዝርዝር ሁኔታን አለማወቅና መረጃ ማዘግየት የመሳሰሉ ችግሮች ይስተዋሉበት ነበር ይላሉ አለቆቹ። ከሆነ ጊዜ በኋላ የአሜስ የግል ሕይወት መመሰቃቀል ጀመረ። ሚስቱ በፈታችው በአጭር ጊዜ ውስጥ በሺዎች የሚቆጠር ዶላር ዕዳ ውስጥ ገባ። አልድሪች አሜስ በሜክሲኮ ለሥራ በተመደበበት ወቅት ያገኛት ሚስቱ ጋር አብሮ በነበረበት ወቅት የገንዘብ እጥረት ያስጨንቀው ነበር። ያኔ ትዳር በመሰረተበት ወቅት የቤት እቃዎችን ለማሟላት ከፍተኛ እዳ ውስጥ ገባ። ፍቺ በመፈጸሙ ምንም ንብረት ያልተረፈውና እዳ ውስጥ የተዘፈቁ አልድሪቻ ሜስ የገንዘብ ችግሩን የሚፈታበትን መንገድ ማማተር ጀመረ። በአጭር ጊዜ ውስጥም አልድሪቻ ሜስ ለገንዘብ ነክ ችግሮቹ መፍትሄ ያገኘ መሰለው። እንደ አውሮፓ አቆጣጠር በ1985 የሲአይኤ ሚስጥሮችን ለሩሲያ መሸጥ ጀመረ። አልድሪች አሜስ በሚያዚያ 1985 ከሶቪየት ባለስልጣናት ጋር ተቀራርቦ ሚስጥራዊ መረጃዎችን አቀበላቸውና የመጀመሪያውን ክፍያ 50 ሺ ዶላር ሰጡት። ስለዚህ ጉዳይ ተጠይቆ አልድሪች አሜስ ይህንን ብሏል። 50 ሺ ዶላር ከተቀበልኩ በኋላ የተገነዘብኩት ከዚህ በፊት በግልጽ ያላሰብኩትን መስመር ማለፌንና ወደኋላ መመለስ እንደማልችል ተሰማኝ ብሏል። አሜስ ለመጀመሪያ ጊዜ የአገሩን ምስጢራዊ መረጃዎች ለሶቪየት አሳልፎ ከሰጠና 500 ዶላር ከተቀበለ በኋላ ወደ ድርብ ሰላይነት ሕይወት ይበልጥ ገባ። ለአሜሪካ የሚሰሩትን እያንዳንዱን የሶቪየት የስለላ ባለሥልጣንና የጦር መኮንኖች ስም እንዲሁም ሲአይኤ በሩሲያ ላይ ስላደረገው ዘመቻ ያለውን መረጃ ሁሉ ለሩሲያ አሳልፎ የሰጠው ገና በመጀመሪያው ነበር። በዛው ሰሞን አሜስ ከሶቪየቶች ጋር ባደረገው አንድ ስብሰባ ላይ ከፍተኛ መጠን ያላቸው ሰነዶችንና ወሳኝ መረጃዎችን ለኬጂቢ ሰዎች አቀበለ። ከጊዜ ወደ ጊዜ የሶቪየትና የአልድሪች አሜስ ትስስር ጠነከረ። አሜስ በየትኛውም የዓለም ክፍል ይመደብ፣ የሩሲያው ኬጂቢ ክትትል አብሮት ነበር። ከኮሎምቢያዋ ከተማ ቦጎታ እስከ ጣሊያኗ ሮም በተዘዋወረበት ሁሉ ከሩሲያ ከጂቢ ሰዎች ጋር እየተገናኘ የአሜሪካ ሚስጥሮችን ለሶቪየት ማሰላለፉን ቀጠለ እና ለዚህ ስራውም ከጊዜ ወደ ጊዜ የሚከፈለው ገንዘብ እየጨመረ ሄደ። እንደ አውሮፓ አቆጣጠር እስከ 1989 በአራት ዓመታት ውስጥ ብቻ 2 ሚሊዮን የሚጠጋ ዶላር ተቀብሏል። ነገር ግን የአልድሪቻ ሜስ ተግባር ዘጌቶም ቢሆን መጠርጠሩ አልቀረም። ቀስ በቀስ በሩሲያ የሚሰሩ የሲኤ ሰላዮች መታሰርና መገደል በሲኤ ቢሮ ጥያቄ ፈጠረ። በኋላም የሲኤ ባለሥልጣናት አንዳች ችግር እንዳለ ተረዱ። ብዙም ሳይቆይ በሲኤ ውስጥ ያለ አንድ ያልታወቀ ሰው መረጃ እያወጣ ለሩሲያ እንደሚሸጥ እርግጠኞች ሆኑ። እንደ አውሮፓ አቆጣጠር በ1991 ሲአይኤ በውስጥ ሆኖ መረጃዎችን ለሩሲያ አሳልፎ በመስጠት አባላቱን አስፈጅቶ ከመጨረሱ በፊት ይህንን ሰው ለመያዝ ለመጀመሪያ ጊዜ ከሌላው አሜሪካ የስለላ ተቋም ኤፍቢአይ ጋር ተነጋገረ እና ኤፍቢአይም ብዙም ሳይቆይ ናይት ሞቨር በሚለው ኮድ ስም መጠነ ሰፊ ምርመራ አደረገ። ከሲአይኤ የሚያፈተልከው መረጃና ቀስ እያሉ የአባላቱ መገደል ከኤጀንሲው አልፎ የዋይት ሀውስ ቤተመንግሥት ሰዎችን ጭንቀት ላይ ጣለ። የወቅቱ የአሜሪካ ፕሬዚዳንት የነበሩት ቢል ክሊንተን ችግሩ በአስቸኳይ እንዲፈታ ጥብቅ ትእዛዝ አስተላለፉ። ይሄ ከብሔራዊ ደህንነታችን ጋር የተያዘ በጣም አሳሳቢ ጉዳይ ነው ሲሉ ለኤጀንሲው መግለጫ ሰጡ። ቀጥሎም ፕሬዝዳንቱ የብሔራዊ ደህንነት አማካሪያቸው አንቶኒ ሌክ፣ የሲአይኤ ዳይሬክተር ጀምስ ሆልሴ እና ሌሎቹም ኃላፊዎች የጉዳዩን የብሔራዊ ደህንነት አንድምታ በጥንቃቄ እንዲመረምሩ አዘዙ። የመረጃ አስፈት ላኪውን የሴኤን አባል ለማወቅና ለመያዝ በስለላ ኤጀንሲ የተቋቋመው መርማሪ ቡድንን እንዲመሩ የተመደቡት ሳንድራ ግሪምስና ና ጃኔ ቬርትፊውል በጥርጣሬ ከያዟቸው 198 ሰዎች ውስጥ ተገቢውን ምርመራ አድርገው ከ198ቱ ሶስት ብቻ ያስቀርተው፣ እነሱ ላይ ብቻ ክትትላቸውን ቀጠሉ። ከሶስቱ አንዱ ደግሞ አልድሪች አሜስ ሆነ። አልድሪች አሜስ አሁንም ሚስጥራዊ መረጃዎችን ለሩሲያ በማቀበሉ ቀጠለ። በምትኩ የሚሰጠው የገንዘብ መጠንም እየጨመረ መጣ። ቀስ በቀስ ከሀብታሞች ተርታ መመደብ ጀመረ። ጥርሱን አስጌጠ፣ ጃጓር መኪና ገዛ፣ ውድ የተባሉ አልባሳትንም ማዞተር ጀመረ። አዲስ ካገባት ኮሎምቢያዊት ሚስቱ ጋር እጅግ ቅንጡ የተባለ ህይወት መኖር ጀመሩ። አሜስ እና አዲሷ ሚስቱ 540 ዶላር ከፍለው ባርሊንግተን ውስጥ ቤት ገዙ። ምንም እንኳን የአልድሪች አሜስ የኑሮ ለውጥ አንዳንዶች ላይ ጥያቄ ቢፈጥርም አሜስ ገንዘቡን ያገኘው ከሚስቱ ሀብታም የኮሎምቢያ ቤተሰብ መሆኑን ለቀረቡት ሁሉ ይናገር ነበር። እሱና የ41 ዓመቷ ሚስቱ አሜሪካ ውስጥ ከገዙት ቤት በተጨማሪ በኮሎምቢያ ውስጥም የእርሻና አንድ የጋራ መኖሪያ ቤት በመግዛት ቅንጡ ህይወት መምራት ጀመሩ። የኤፍቢአይ አባላትም አሜስ ላይ የሚያደርጉትን ክትትል አሁንም ቀጥሏል። እንደ አውሮፓ አቆጣጠር በ1991 መገባደጃ ላይ የፊቢአይ መርማሪዎች አሜስ ከሲአይኤ የጸረ መረጃ ክፍል እንዲወጣ ሀሳብ አቀረቡ። በዚህም ከመደበኛው ስራ ወጥቶ በጸረ አደንዛዥስ ክፍል ውስጥ ተመደበ። 1992 ላይ የኤፍቢአይ መርማሪዎች በአልድሪ ቻሜስ መኖሪያ ቤት ድብቅ ካሜራዎችን ከመቅበር ጀምሮ የሚጠቀምበትን ስልክና ኮምፒውተር ሳይቀር በሚስጥር የሚከታተሉበትን ዘዴ ዘረጉ። ታዲያ ከሲአይኤ መርማሪ ቡድን መሪዎች አንዷ የሆነችው ሳንድራ ግሪምስ በመጨረሻ ወደ አልድሪ ቻሜስ ያመራትን ጠቋሚ ምልክት አገኘች። የአሜስ የባንክ ተቀማጭ ገንዘብ የጊዜ ሰሌዳን ካጠናች በኋላ አሜስ ከአንድ የሶቪየት ባለሥልጣን ጋር ምሳ ከበላ በኋላ የባንክ አካውንቱ ላይ በርካታ ገንዘብ እንደገባለት አወቀች። በዚህ ወቅት አሜስ በአጠቃላይ ከማን እንደገባለት ካልተገለጹ ምንጮች 1.3 ሚሊዮን ዶላር ተቀማጭ ገንዘብ ነበረው። ሳንድራ ግሪምስ ስለዚህ ጉዳይ እንዲህ ብላለች፣ አሜስ ምን እያደረገ እንዳለ ለመናገር የግድ የሮኬት ሳይንቲስት መሆን አይጠይቅም። እሱ የሩሲያ ሰላይ ነው። ሆኖም ግን አሁንም ለበለጠ መረጃ ሲአይኤ እና ሌላኛው የስለላ ተቋም ኤፍቢአይ በጥምረት አልድሪች አሚስን መከታተላቸውን ቀጠሉ። እሱ ሳያውቅ መኪናው ላይ መከታተያ ጂፒኤስ ስጫኑ፣ ስልኩን ጠለፉ። በጥቅምት 1992 አሜስ የግል እረፍት ብሎ በሞላው ፎርም ላይ እንደዋሸ የፊቢያ የመርማሪዎች ደረሱበት። ምንም እንኳን የሚስቱን ቤተሰቦች ለመጠየቅ ወደ ኮሎምቢያ እንደሚሄድ ቢናገርም እሱ ግን ወደ ቬንሱዌላ በማቅናት ካራካስ ውስጥ ከሩሲያውያን ሰላዮች ጋር ስብስባ እንደነበረው ደረሱበት። አልድሪች አሜስ ካራካስ ውስጥ ከአንድ ሩሲያዊ ሰላይ ጋር ቁጭ ብሎ ሲያወራ የፊቢያ ወኪሎች በካሜራ ቀረጹት። ከካራካስ ጉዞ በኋላ ባሉት ሳምንታት ውስጥ 86700 ዶላር በአሜስ የባንክ አካውንቶች ውስጥ ገቢ ሆነ። ከዛ ደግሞ ብዙም ሳይቆይ ወደ ቦጎታ ከተጓዘ በኋላ ሌላ 21600 ዶላር ወደ አሚስ አካውንት ገባ አሚስና ሁለተኛ ሚሱ ሮሳሪ ከሚያዚያ 1985 እስከ 1992 ዳሩር ድረስ 455000 ዶላር በክሬዲት ካርድና በአጠቃላይ 1.4 ሚሊዮን ዶላር የሚጠጋ ገንዘብ ውጪ አድርጓል። ከዛ በኋላ የኤፍቢአይ ሰዎች አሜስ ከሩሲያ ሰዎች ጋር የሚግባባባቸውን ኮዶች ሳይቀር ካወቁ በኋላ ሊይዙት ቢያስቡም የሰውየውን ሙሉ ግንኙነት ለማወቅና በዙሪያው ያሉ ነገሮችን ሁሉ ለመረዳት ሲባል እስከ የካቲት 21 ቀን 1994 ድረስ ክትትላቸውን ቀጠሉ። በፊት ከነበረበት የጸረ መረጃ ክፍል ወጥቶ በጸረ አደንዛዥ እፅ ክፍል ውስጥ ስለተመደበ እሱም በዛው ስራው ቀጠለ። አሜስ በሰሜን ምዕራብ ዋሽንግተን ጎዳናዎች ላይ ለሩሲያ ሰላዮች ሊያገኛቸው እንደሚፈልግ ውጭ ላይ ባለ የፖስታ ሳጥን ላይ በኖራ ቀለም የኮድ ምልክት አኖረ። ቀጥሎም ለሌላ ሰው ምንም ትርጉም ሊሰጡ የማይችሉ ለኬጂቢ ሰዎች ግን መልእክት የሆኑ ቁሳቁሶችን ጎዳናው ላይ አኖረ። ይህም ድርጊቱ በኤፍቢአይ እይታ ውስጥ ነበር። የኤፍቢአይ ወኪሎች በሚስጥር የአሚስና ሁለተኛ ሚስቱን የገንዘብ ልውውጥ ዕለት በዕለት መፈተሻቸውን ቀጠሉ። የአየር መንገድ መዝገቦችን ክሬዲት ካርድና ሌሎች ደረሰኞችንም ሰበሰቡ። ጥንዶቹ የሚያደርጓቸውን የስልክ ልውውጦች አንድ ባንድ ያዳምጣሉ። በሰኔ 8 1992 አሜስ በቤቱ በሚጠቀምበት ኮምፒውተር ላይ ክትትል እያደረጉ ያሉት የፊቢይ ተወካዮች አንድ ሰነድ አገኙ። በሰነዱ ላይ አሜስ እያቀበላቸው ላለው መረጃ ተጨማሪ ክፍያ እንደሚያስፈልገው ገልጾ ለኬጂቢ ላከው ጽሑፍ ይገኝበታል። አሜስ በሰነዱ ላይ ያካተተው ጽሑፍ እንዲህ ይላል። በመጋቢት ላይ እንደገለጽኩት በጣም ፈጣን ፍላጎቴ የገንዘብ ነው ለጊዜው በአፋጣኝ እስከ 100000 ዶላር ያስፈልገኛል ይላል። ሌሎቹ ምልክቶች የተቀመጡት በኮድና በምልክቶች ነው። ለ10 ዓመታት ያህል አልድሪች አሜስ በሩሲያ የሚገኙ የአሜሪካን ንብረቶች እንዲወድሙና በሲአይኤ የተመለመሉትን ከግማሽ ደርሰን በላይ የሶቪየት ሰላዮቹን አስገድሏል። ያኔው የማዕከላዊ ኢንቴልጀንስ ዳይሬክተር ጄምስ ሆልሲ ለኒውዮርክ ታይምስ በቁጭት ሲናገሩ አስራ ሁለቱ ሰዎች የተገደሉት የጠማማና ከዳተኛ ሰው ቤትና ጃጓር መኪና ስለፈለገ ብቻ ነው ይላሉ። በመጨረሻ አልድሪች አሜስ በሲአይኤ ጸረ አደንዛዥ ዕፅ ንግድን በተመለከተ ሞስኮን ለመጎብኘት አንድ ቀን ሲቀረው በየካቲት 21 1994 ወደ ቤቱ በመሄድ ላይ ያለ በቁጥጥር ስር ዋለ። አሜስ እድል ቀንቶት ወደ ሞስኮ ሄዶ ቢሆን ኖሮ ምናልባትም የኬጂቢ ሰዎች በአሜስ ላይ እየተደረገ ያለውን ክትትል ደርሰውበት ሊሆን ስለሚችል ቢሄድ የመመለሱ ጉዳይ አጠራጣሪ ነበር። በፍልስፍና የዶክተሬት ድግሪዋን እየተማረች የነበረችው ባለቤቱ ሮዛሪዮ በቤታቸው ውስጥ እንዳለች ተያዘች። አልድሪች አሜስ እና ባለቤቱ ሮዛሪዮ በአሌክሳንድሪያ በሚገኘው የዩናይትድ ስቴትስ ፍርድ ቤት ቀረቡ። ባለቤቱን በተደረገባት ምርመራና ማጣራት አንዳንዴ ከባለቤቱ አሜስ ጋር በስለላ ተግባራት ውስጥ እንደምትገኝ ታወቀ። አልድሪች አሜስ በዩናይትድ ስቴትስ በስዊዘርላንድ በጣሊያንና በኮሎምቢያ የሚገኙ ደርዘን የባንክ አካውንቶች ውስጥ ያለው ገንዘቡን ጨምሮ ያሉት ንብረቶች ሁሉ እንዲታገዱ ፍርድ ቤት አዘዘ። አልድሪች አሜስ ያለምንም ክርክር ለተከፈተበት ክስ ጥፋተኛ ነኝ ሲላመነ ፍርድ ቤቱም አልድሪች አሜስ ለፈጸመው ወንጀል የእድሜ ልክ እስራት ፈረደበት። ኑሮም በቴራዎት ኢንዲያና የፌዴራል እስር ቤት ሆነ። ባለቤቱ ሮሳሪዮም ታክስ በማጭበርበርና በስለላ ወንጀል የተከፈተባትን ክስ ጥፋተኛ መሆኗን በማመኗ ይህም ከግንዛቤ ገብቶ አምስት ዓመት ተፈረደባት። የስርጊዜዋን ጨረሳ ከተፈታች በኋላ ወደ ኮሎምቢያ ተመልሳ ሄደች። በግንቦት 26 1941 የተወለዱ አልድሪች አሜስ አባቱ የሲኤ ተንታኝ ሆነው ይሰሩ ስለነበር ወደ ሲኤ ቢሮ ይዘውት ይሄዳሉ። የሲኤ ቢሮ ከሕፃንነቱ ጀምሮ ድሆ ያደገበት ነበር ማለት ይቻላል አሜስ የሁለተኛ ደረጃ ትምህርቱን እንደጨረሰ በረፍት ጊዜው በተለማማጅነት በሲአይኤ ቢሮ ውስጥ ሥራ መሥራት ጀመረ። እንደ አውሮፓ አቆጣጠር በ1962 አሜስ በጆርጅ ዋሽንግተን ዩኒቨርሲቲ የመጀመሪያ ዲግሪውን እንዳጠናቀቀ በሴኔቱ የስለላ ኮሚቴ ምርጫ መሠረት ለሲአይኤ ቋሚ ሠራተኛ ሆኖ ተቀጠረ። ከሰባት ዓመታት በኋላም በ1969 አሜስ በድብቅ እንዲሠራ ወደ ቱርክ አንካራ ተላከ። እንግዲህ ሥራ ጅማሬው በዚህ መልኩ ነበር። አሜስ በ1998 ከሲኤንኤን ጋር በነበረው ቃለ ምልልስ እንዴት እዛ ውስጥ ሊገባ እንደቻለ ተጠይቆ ሲመልስ ይህንም ብሏል። የግል ፍላጎት ስግብግብነትና ሞኝነትን ያስገባኝ ብሏል። እንደ አሜስ ገለጻ እንደዛ አይነት ክህደት ውስጥ የገባው ተጨማሪ ገንዘብ ለማግኘት ነበር። እናም ለ10 ዓመታት ለሩሲያ ባቀበለው መረጃ በአጠቃላይ ወደ 2.7 ሚሊዮን ዶላር የሚጠጋ ገንዘብ ተከፍሎታል። አብራችሁን ስለነበራችሁ እናመሰግናለን። በሌላ ታሪክ እንገናኛለን። ቸርቆዩን